መደበቂያ ነው። አጫሉን አሁን የኦሮሞ ልጅ በጣም ይወደዋል። በሕይወት እያለ ግን እኮ አስታውሰ ወደ ስም ያወጣል ማን በዜና መልካ ነበበለት እሱን ዮኒ ማኛ የምትለዋል እንደዛ ነው። ጨዋታ እና እንቁርትዬ መጀመሪያ ቤቶሽ ውስጥ ያለውን በረሮ አሶች በረሮ በረሮ ወሬ ይዟት ምንም ሳታረግ ቤቷ በረሮ ለማላኩለት ለቴዲ ልኬለት፣ ሞተ። አጠቢ አንቺ ጭቅቅታ ሰማ እናስቁኛል። እኔ በራሴ ቪዲዮ ሊያሸማቅቁኝ ሲሞክሩ እረስተውኛል፣ ማኛ መሆኑ

የኦሮሞ ያላቸውን ድሮ ትዝ ይለኛል። ቲክቶክ እንደጀመርበት እሱ አልቀረ ትራክ የሚነዳው ኦሮሞ ንኪ ብሎ ጊፍተር፣ ለእኔ ጊፍተር ማለት ትርጉም ራሱ አልገባቸው። ጊፍተር ማለት በጣም የተረፈው እንደዚህ አይነት ጌመር ማለት ነው። እራሱ ጌም ሲጫወት ሰው ደስ የሚለው ባለሀብት ማለት ነው። በእውነት ይለኛል። እስኪ ማለት ይሄ መቶ ሺህ ዶላር አውጥቶ ባንድ የሚያጠፋው ሳይሆን እንደ ካፒቴን የፊፌ ጊፍተር ለሁ ሳ ያሉ ጀርመን ሀገሮች እዚህ ድረስ ብር በቃ እነሱ ናቸው ለኛ ጌፍተር፣ እንጂ እኛም እኮ ሰላሳ ሁለት ሌብል ደረሽ ነበር። ከዛ በፊት እኮ ሰላሳ ነበርኩኝ። ይሄን እኮ አምሳ ኳ ገብቼ ነበር። ይሄ ከእንትን እየቆጠብኩ የምሰጠው አይደለም። ጌፍተር ማለት በቃ ቁማር በአንዴ በቃ ጌመር ማለት በአንዴ ጫወታ እስከ መጨረሻ ይሄዳል። ቤቱን ስጠናቶ ካምፓኒ እንትን እስከ ማለት ማለት ነው። እነሱ ናቸው

እነሱ ምን ይላሉ? ኦሮ ምን እነሱ ነገር ይቀር ይቀራ ብልጽግና ከመምጣቱ በፊት እነሱ በረሯን ማን ያቅሻል ነው ባይ ኦሮሞ ማን ነው? አሁን ግን ከጀዋር ጋ ስትሰራ ነው ማ ከጀዋር ጋ ገንዘብ ሰብሳቢ የቀሩ የነበረችው ጅጅ ክያት ትባላል። መስራት ባለባት ሰዓት በደንብ ሰርታለች፣ አይሞቃት በጊዜው ሀገር አሳድጉ በ ከዚህ በኋላ ልንባናታቸው አይገለበትም። ሲፈልጉ እንዳለ ምን አገባ የራስሽን ላይፍ ኖሪ። ዮኒ ወልዳ ከብዳ ሰርታ ስትፈልግ አንተ እዛ ልጆቹ ሲገደሉ እነሱ እዚህ ሲያደርጉ ነበሩ። እና ደግሞ ነበር ያገባች በዛ

ዘመናዊ ማሽን ካገኘ ትግል የኔ ትግል ውጤት መንግስትን መጠየቅ ካለብኝ ለጦርነት በጦርነት እንደምንም ማለት ነው። እባክህ ለገበሬዎቹ ለምስኪኖቹ ቤት በመስራት እኔ በጣም ሁሌ እናደዳለን እላለሁ። እናዳነቻ የኦሮሞ ትግል ለአዲስ አበባ ፎቅና ለአዲስ አበባ ጽዳት ሆ ነው የሚለው፣ ግን ትላንትና ትራክተር ሰጥተዋል። ወደ አንድ ሺህ ምናምን ትራክተር አዲሱ ነገር ያለ ለህዝብ የሚጠቅም ነገር ሄደ ካንተው ይሁን። አሁን አንተ ለተቸገረው ለተበደለው ተበድሏል አልኩ ድምጽ ትሆናለህ። ምን ይሁን እንትን የለብኝ ጌገን የለም ገባ ነገሮችን እኔ ምንድን ነው የምለው ወኔ ትንሽ አጣ በማጣራት ደረጃ ምክንያቱም ነገ ተጠያቂ እንዳለ የነዚህ ኮ ወይ ፊት ለፊት አይታገሉልህ ወይ ፊት ለፊት መንግስትን አይጠይቁም እርስ በስንታ

ነው ፍትህ የሚጠየቀው። የሆነ እውነቴን ነው። ምን እንደዚህ ነው ፍትህ የምትጠይቀው አንተ? ፍትህ ስትጠይቅ እኮ ትንሽ የሆነ ስሜት አለ፣ ገባሁ። በደል እያሰብክ፣ ችግሩን እያሰብክ ነው አይደለም? የምትናገረው የሆነ ስሜት ሊኖር እኮ ይገባል። ስለምታወራው ነገር አይደለም? አልቅስ እያልኩ

ነገር በስነ ስርዓቱ እሱን የሚያከራክረው ነገር ካለ ይከራከራል። አዲስ ገቢዎች አሉ። እነሱን ማን ያብላላቸው? በምንድን ነው የሚደሰኝ? ፈለግሽኝ በአንቺ ጉዳይ ነው። እኔ አሁን ትግሌ ከእናንተ ጋር ነው። የእኔ ስም ከምታነሱ ከእኔ ቤተሰቦች ጋር ነው። ብዙ የለፋክበትን ነገር ለተከበርበት ይገባል። እንኳን ባይፈልጉ እንድትኖር ይቀሉ። የእኔ ስም ግን እየተነሳ የሚቀጥል በራሷ መንገድ የምትሄድ

ተች እንቁርቲ፣ መቼ ነው ለማረፍ ነው? መቼ የአንችን ቦታ ለመውሰድ የመጣች ሴት የማሳጣት ስራ ሰርታለች። አንቺ ደግሞ በእልህና በእንትን ደብሮች ገደል ግቡ ነው ማለት በረሯ መሆን ማሰቃየት አይቻልም። የእሷን ነገር የሚያዳምጡና የሚያምኑ ከሆነ ከሱ የተለዩ ከቁጣቋቀ የሆን ነገር ሆ ገባኝ ገባኝ። የአንቺ ፔን እኮ ይገባኛል፣ ግን ልልሽ የምፈልገው ምንድን ነው፣ የአንቺን ቦታ ለመውሰድ የአንቺን ክሬዲት ለማሳጣት ስትመጣ እራሷን እያለች መፍረቱ ይሄ ነው። ሰው በረሯን ነው መፖስትላት። ገባሽ? በቃ ግምነቷን ቆጭ አድርጌ አሳያታለሁ። ማኑ እኔን በተአምር ከኦሮሞ ልጆች ጋር ማኑ አታስነካኝ። ዴሲ ጓደኞች ካሉች ተደብቃ ነው የምትሄደ። ሁለት መቶ ሀምሳ ፓውንድ ከብለል ከብለል እያለች ነው። ትልቅ ልብስ ለብሳ ቪዲዮ ቀርጾ እንዲልኩልኝ ፈልጌያለሁ። እሱ የተላከ ጊዜ ትጠፋለች። ዋናው ስ ነበር አሁን በመኪና ለዛ ነው የሆነች ቦታ ስትገባ ቀርጾ ይልኩልኛል። ስራ ሰጠቻለሁ።